ነገር ለአንተ ትልቅ ቦታ አለኝ በህይወቴ ለማንም ሰጥቼውም አለቀ። እና በጣም ነው የምወድ። ኢሳም ኢሳም በጣም ወድሃል፣ እና አንተን ማግኘት ይፈልጋል። እኔ ከአንተ ጎን መሆን ይፈልጋል። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም ተጠቃሚ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት ጣምነ ሞድ በጣም ወድሃል እና አንተ ማግኘት ፈልጋለህ። አኔ ጎን መሆን ፈልጋለሁ ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት የእኔ የምለ ሰው እንዲኖር ፈልጋለሁ። ብዙ ሰዎች ሊኖሩ ይችላሉ፣ በጣገቤ ግን እኔ ከእውነት ፍቅር የያዘኝ ከሱ ነው። ከሌሎች ጋር ሁኜ ሌላ የሚወድሽ አለ፣ በቃ አይሆንም። በቃ አላይቻለሁ፣ አልፌበታለሁ። በቃ ይሄን በቃ እኔ ኢሳምና ኢክሩ የመጨረሻቸውን ቪዲዮ ሰሞኑን ሳየው በቃ እኔ በቃ እንደተለያዩ በቃ ልቤ ተዘምቷል። ምክንያቱም አላህ ለእኔ ያደረገው ነገር ነው። እናም ይሄ ለእኔ አላህ የከፈተው መንገድ ነውና ሌላ ምንም አይደለም። እነሱ እንደተለያዩ ስለው በቃ አሁን ይሄን ጨርሻችሁ እንደሆነ ስለያዩን ይሄን ቪዲዮ ልሰራ የተገደድኩት እና ሁላችሁም ሁላችሁም ሼር ሼር ሼር እያደረጋችሁ ይሄን ቪዲዮ ለኢሳም አድርሱልኝ ቤተሰቦች። በድጋሚ የምጠይቃችሁ ነገር ቢኖረኝ በድጋሚ እንዳዝን እንዳታደርጉ። በድጋሚ ወዳለፈ ቁስሌና ጠባሳ እንድመለስ እንዳታደርጉ። ብዙ ሕመምና ስቃይን አሳልፍ ያለሁም እዛ፣ እዚህ መጥቼ ደግሞ ብዙ ፈተና አይቻለሁ። እኔ እዚህ መጥቼ ያለፈውን ሕይወቴን የሚያስረሳ ፈተኖችን አይቻሉ። ድጋሚ ደግሞ እንድፈተን እንዳታደርጉ። አምስተኛ ደግሞ ፈተና ውስጥ የገባሁት ምንድን ነው? ያን ሰው ስወዱ የሰው ሰው ሆኖ ወደድኩት። የራሱ ሪሌሽ ባለው የራሱ ግንኙነት አለው፣ የራሱ ህይወት አለው ብዬ እያየሁኝ ሰው እያለው ብዬም እያሳመንኩት አእምሮዬ ግለሱ ልቤ ይጣም ጥሩ ስሜት ይተሳም። ያን ሰው ማየት ፈለኩ። ከዛ ሰው ያን ሰው ናፈኩት። ሳላውቀው በልቤ ብቻ ትልቅ ቦታ ሰጠሁት። ይሄ ለምን ሆነ? አላህ ወይ እኔን እውነተኛ ህይወትና ፍቅር እንዳለ ሊያስተምረኝ ፈልጓል ወይ ደግሞ አላህ ደግሞ በፍቅር ሊፈትነኝ ፈልጓል። እንሻአላ አላህ ደግሞ ሊያስተምረኝና ጥሩ ነገር ሊሰጠኝ ነው ብዬ አሳምማለሁ ራሴ። አላህም ደግሞ እኔን በጠረጠራችሁብኝ ቦታ እገኛለሁ፣ በቃ አላህን ማለት ነው። ምንም ሸክ አላደርግ። ይህ ነገር ሳከል ለሄይር ነው ብዬ ካመንኩኝ ወላሂ አላህ ሄይር ነው የሚያደርገው፣ ወላሂ ሄይር ነው የሚሆነ እኔ የምፈልገው እናንተ እንድትተቁሱኝ እንድታዝኑ ሳይሆን እንድታዝኑብኝም ሳይሆን እኔን ዱዓ እንድታደርጉልኝ የእውነት ልቤ ጋር ያለው ድሮ ባገኘው ብዬ ተመኘሁትን ህይወት አሁን እንዳገኝ በቃ እኔ ተሰብሬ ያለሁ በወንድ ልጅም በሰውም በደስታም በትዳር በኩልም ሆነ በፍቅር ተጎድቻለሁ በቃ እኔ የምፈልገውን ህይወት ኑሬ አላውቅም አሁንም የሰው ሰው ሲወድም ያንኛውን ህይወት ልደግም ይሁን ምናልባት የሰው ሰው ሲወዱ ደኝ ብዬ ነበር ግን ወላሂ አይደለም አላህ መንገዱን ከፈተልኝ፣ ያን ሰው የማገኝበትን እድል አመቻችልኝ። ግን ያ የሚሆነው እናንተ ከጎንስቱ፣ ወላይ ፈኪያ ምን ሰብሯት አልበሉም? እስኪ እኔ ምን እንደሰበረኝ ልንገራችሁ። በቃ በግዴታ ይሄን ያልሆነን ሰው ለኔ ለማድረግ ከሶስተኛ ጊዜ አልፎ ለአራተኛ ስሞክር ነው። ከዛ አምስተኛ ሆነ አራት እና አምስተኛው ምንድን ነው ብላች ስትጠይቁኝ አራተኛው አሁን ጋራ ተጋቡ ምን በሉ ምን በሉን ካሰሩ እኔ